ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? በያላችሁበት ሰላማችሁ ይብዛ። ሙቀት በጣም ነው የሚሞቀው። ዛሬ ደግሞ እኛ አካባቢ አቀባ ማለት ነው 39 ላይ ነው ያለው የአማንን አላውቅም፣ እና በጣም ይሞቃል ዛሬ። ወደ መጣሁበት ጉዳይ ሲመለስ ስለ በረራ፣ ያው በረራ ሰሞኑን አንድ 15 ቀን ሃያ ቀን አይሆንም በረራ ከቆመ ማለት ነው ባለው ችግር እንግዲህ እግዚአብሔር ይመስገን ፈጣሪ ሰላሙን አምጥተው ቀዝቅዘዋል። በረራ ተጀምሯል። አንድ ማቃት ልጅ ከሶስት ቀን በፊት በረራ በራለች ሄዳለች ወደ አገሯ ማለት ነው፣ ጓደኞቼ። ሁለተኛ ደግሞ ስለ ቲኬት የጠየቃችሁ ልጆች በኮንትራት ቤት የምሰሩ ማለት ነው፣ ይህንን ጉዳይ የሚመለከታችሁ አንዳንዶቹ አሁን አሁን ደግሞ ያመጡት ነገር ማለት ነው፣ ቲኬት በራሳችሁ እየገዛችሁ ነው። ብዙ ልጆች ማለት ነው። ለምን እንደሆነ እኔ አላውቅም። ያው ጆርዳኖች ችግር አለባቸው። አንድ ሰው ኮንትራቱን ከጨረሰ ግዴታቸው ነው፣ ቲኬት በራሳቸው ገንዘብ ገዝቶ የመሸኘት ግዴታቸው ነው። እና ብዙ ልጆች በራሳችሁ ብር እየገዛችሁ እንግዲህ ከነሱ ጋር ላለመጨቃጨቅ ብላችሁ ቲኬት በራሳችሁ እየገዛችሁ ነው። ይሄ መሆን የለበትም። ቢሮ ደውላችሁ ማሳወቅ ነው። ያው ምንም ቢሆን ያለውን ሁኔታ ይናገራሉ ማለት ነው። ምንም ዝም አትበሉ፣ አትፍሩ። ሁለት መቶ ሀምሳ ቀልድ አይደለም። ከመሬት አይደለም የምታመጡት አይደለም። ሰላሳ ቀን ፈክታችሁ ብዙ ነገር እንቅልፋችሁን አታችሁ ነው የምታመጡት። እንደየ እንትናችሁ ማለት ነው። ይሄ እንደዛ ስላችሁ ያው ውጪ የሚሰሩትን አይመለከትም ። ያው ውጭ የሚሰሩ ልጆች ስገቡ ወደ ሀገር ቤት በራሳችሁ ነው የሚገዙት። ያው ያለውን ነገር ያለውን ፕሮሰስ ቀላል አይደለም። ያው ወደ ሀገር ቤት ስገቡ ለፖሊስ ምናምን አሳውቃችሁ ምናምን ነው። ምን ለማለት ፈልጌ ነው፣ ኮንትራት ቤት እንደኛ ኮንትራት ቤት ለሚሰሩ ልጆች ነው። ቲኬት ዋጋም ደግሞ ለጠየቃችሁ ሁለት መቶ ሀምሳ ነው ሰሞኑን በብዛት እኔ ማቆ እኔ ህጉ ተቀይሮ ይሆን አላቅም ቲኬት በራሳችሁ እየገዛችሁ ነው ማድረግ የለባችሁም ወደ ቢሮ ደውሉ አንዳንዶቹ ባለማወቅም ሊሆን ይችላል ስለማታውቁ ያ ኮንትራቴን ስለጨረስኩ በራሴ ብር ነው መግዛት ያለብኝ ብላችሁ ስለምታስቡ ነው ሁለተኛ ደግሞ ሰዎቹ እርኩስ ናቸው ሆን ብሎ እያወቁ እንግዲህ በራሳችሁ ብር እንድትገዙ ያስገድዳሉ ማለት ነው አንዷ ልጅ ምን እንዳደረጉ ታውቃላችሁ? ኮንትራቷን አልጨረሰችም እና ሀገር ቤት ደርሰሽ ነይ እኛ ለቪዚት ስለምንወጣ ወደ ሌላ ሀገር ስለምንሄድ አገር ቤት ሄደሽ ነይ አሏት፣ ለአንድ ወር ምናምን እሷም እሰ ያለች ምናምን ነገር ከዛ ምን ታደርጋለች ሴትዮዋ ብር አምጪ ብላት መቶ ሀምሳ ነው እንደዛ ተቀበለቻት ማለት ነው። አያችሁ ክፋታቸው ማለት ነው። እንግዲህ እቺ ልጅ ኮንትራታን አልጨረሰችም። ሁለተኛ በራሳቸው ፈቃደኝነት ነው ሀገር ቤት ሄደሽ ቤተሰብሽን አይተሽ ነኛ ወደ ሌላ ሀገር ስለምንሄድ ብሎ ማለት ነው። እንደዛም ያደርጋሉ፣ ክፋታቸው ማለት ነው። ምን አለበት በራሳቸው ብሸኘዋት፣ ስለ አትመለስም ብሎም ስለሚያስቡ ይመስለኛል እነዚህ ተንኮለኞች ማለት ነው። እንደዚህ እያደረገው ነው። እንግዲህ ተጠንቀቁ። ብራችሁን እንዴት ሆናችሁ እንደምታመጡ እናንተ ናችሁ ግዴታቸው ነው ገዝቶ በራሳቸው ነው እናንተ መሸኘት ያለባቸው እንጂ እናንተ በራሳችሁ ብር እንዳትገዙ ቲኬት ተናገሩ አትፍሩ ቢሮ ደውሉ ምናምን ነገር ምንም መፍራት አያስፈልግም በተረፈ ደግሞ ለምትገቡ መልካም ጉዞ ይሁንላችሁ ብዙዎቻችሁ እንግዲህ በጣም ብዙዎቻችሁ ማለት ነው ወደ ሀገር ቤት ለመሄድ ዝግጅት ላይናችሁ መልካም ጉዞ። አንዳንድ ማለት አንዳንዶቹ ከጠቀማችሁ ማለት ነው፣ ጥሩ ማዳም ካላችሁ ማለት ነው። አገር ቤት ሄዳችሁ ጊዜያችሁንም ከምታባክኑ አንድ ቦታ እንደ ራሴ ነው የምላችሁ፣ መፍታችሁ ነው። የራሴ ምክር ነው የምነግራችሁ። ይሄ እንደዛ ስላችሁ ደግሞ ጥሩ መጥፎ ማዳም እያሰቃያችሁ እዛ ቤት ቆዩ ማለት ሳይሆን፣ ጥሩ ማዳም ካለች አንድ ቦታ ብሰሩ ያው ኩዌት ዱባይም ቢሆን ማዳም ቤት ነው የምትሄዱት። ምንም የእናታችሁ ቤት አይደለም የምትሄዱት እና አንዳንድ ልጆች ማዳሜ ጥሩናት፣ ግን አገር ቤት ሄጅ መመለስ ፈልጋለሁ ዱባይ መሄድ ፈልጋለሁ ኩዌት መሄድ ያው ነው እህቶች፣ ያው ነው ሁሉም አረብ ቤት ነው፣ እናታችሁ ቤት አይደለም የምትሄዱት። እና በደንብ አስቡበት፣ ያው መመላለስ ነው የሚሆንባችሁ እዛ ሄዳችሁ ስትመለሱ አንድ ወር ሁለት ወርም ሊሆን ይችላል። ፕሮሰሱ ምናምኑ ቀላል አይደለም። የምታባክኑት ጊዜና ገንዘብ አለ አይደለም? ናፍቆቱም ቢሆን ሁሉንም ነገር ዋጥ አርጋችሁ እዛው ጨምራችሁ ብሰሩ የእውነት መንገላታት ነው ትርፉ ማለት ነው። ይህንን ስላችሁ ደግሞ ማዳማችሁ እየበደለች እየተበደላችሁ፣ ደሞዛችሁ እየተከለከላችሁ አንድ ቦታ ኑሩ እያልኩ አይደለም። የራሴ ሀሳብ ነው የምነግራችሁ። አንዳንዶቹ በጣም መልካም ቤት የሚያጋጥማችሁ እንደ እድል ሆኖ ጥሩ ቤት የምትሰሩ አላችሁ። ማዳሜ ጥሩ ናት፣ ደሞዜም በጊዜ ነው የሚሰጠው፣ ግን አገር ቤት ልሂድ አልሂድ እያላችሁ ብዙ ልጆች ራሳችሁን የምታስጨንቁ አላችሁና ይሄ ምንም መጨነቅ አያስፈልግም። አሁን ባለው ነገር እውነቴን ነው የምላችሁና እዛው ቆይታችሁ ብጨምሩ እና እዛው ብትሰሩ ነው የሚሻላችሁ እህቶቼ ይሄ የራሴ ምክር ነው እና አይዟችሁ ለማለት ነው። እንግዲህ ሶስት ወር ሁለት ወር ቀርታችሁ በቃ መወስን ያቃታችሁ ራሳችሁን እያስጨነቃችሁ ያላችሁ አላችሁ። መልካም ቤት፣ ጥሩ ማዳም ከሆነች እኔ እንደ ራሴ አንድ ቤት ብሰሩ ጥሩ ነው። ኩዌትም ሆነ ዱባይ አንድ ነው፣ አንድ ነው። እውነተኝ ነው የምላችሁ እና በአሁኑ በእንትኑ ካልኩሌት ስታደርጉ ምንም ልዩነት የለውም። በፈጣሪ እንትን ይበለንና መልካም ቤት ያጋጥመን እንጂ ያው ነው አረብ ነው። እውነት ነው የምላቸው ባህሪያቸው፣ ምናቸው፣ ጩኸታቸው፣ ምናቸው አንድ አንድ አይነት ና በብርም ቢሆን ምንም ይሄናል ልዩነት የለውም ማለት ነው። ውጭ የሚሰሩትን አያካትትም ኮንትራት ቤት ማለት ነው። ኮንትራት ቤት ያው ነው አንድ ነው። የትም ዱባይ ሄዳችሁ የትም፣ ምናልባት ጥሩ ማዳም መልካም አሉ። ራሳቸው አስበው የሚጨምሩ ማለት ነው። አንዳንዱ ደግሞ በዛው የሚያስፋጋችሁ አሉ። በመጣችሁት ሁለት ዓመታችሁን እስክ ጨርሱ ድረስ በዛው የሚያሰሩ አሉ። አንዳንዱ ደግሞ ራሳቸው አስበው የሚጨምሩም አሉ። እኔ የራሴን ምክር ነው የሚመክራችሁ ማለት ነው። ሁለት ዓመታችሁን ጨርሳችሁ ለመሄድ ምናምን ራሳችሁ የምታስጨንቁ ልጆች የእውነት ትርፉ እዛ ሄዳችሁ ድካ የምታመጡት ማለት የምታወጡት ወጪ ምናምን ነገር እንደ ድሮ አይደለም። ኢትዮጵያ ሄዳችሁ ወደዚህ ለመመለስ ሲኦሲ፣ መጀመሪያ ሲኦሲ አለኝ፣ መጀመሪያ ወረቀት አለኝ ተምር ያለው አይሰራም። እንደገና መማር አለባችሁ። አንድ ወረቀት ለጥ ብላችሁ መማር አለባቸው። ሲኦሲ ማለት ነው ይሄኛው፣ ሲኦሲ ኤክስፓየርድ ነው የሚያደርገው። ያው እኔም ስመጣ ሲኦሲ ተምሬ ምናምን ወረቀት አለኝ፣ ግን አሁን ኢትዮጵያ ሄጄ በዚህ ሲኦሲ ልመለስ ብል አይሰራም፣ ኤክስፓየርድ ነው የሚያደርገው። እንደገና ቢያንስ ከአንድ ወር እስከ አስራ አምስት ቀን ከዛ በላይ መማር ግዴታ አለብኝ ማለት ነው፣ ግዴታ ነው። እና ኤክስፓየርድ ያደርጋል። ምን ለማለት ፈልጊ ነው? ኢትዮጵያ ሄደውን ለመመለስ ቀልድ አይደለም እህቶች ሁሉ ነገር ከብዷል እና ፕሮሰሱም ያቆያል። የምንቆይበት ጊዜ፣ የምናወጣው ወጪ፣ የምናባክነው ጊዜ አለ እና ለእኛ ለአረብ ሀገር ቀላል አይደለም። ጊዜ ለእኛ ገንዘብ ነው፣ በአግባቡ ከተጠቀምን ማለት ነው። በቃ ልጅም ያላችሁ ናፍቆታችሁን ዋጣ አድርጋችሁ፣ እኔ እንደ ራሴ ምክር ቢሰሩ አሪፍ ነው ብዬ አስባለሁ። ማለት ነው ጥሩ ቤት፣ ጥሩ ማዳም ከሆነች ጥሩ የምትግባቡ ከሆነ ማለት ነው። ያው ነው ዱባይም ኮ የትምሄዳችሁ ያሶ ቤት ነው አረብ ቤት ነው፣ እናታችሁ ቤት አይደለም ማለት ፈልጋለው። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ትላንትና የሰራሁት ቪዲዮ አለ፣ ያላያችሁ ደግሞ እየገባችሁ ይሁት። እህታችንን እንርዳት፣ ምስኪናት ሁለት መንታ ልጆች እንግዲህ ብቻውን ነው የምታሳድገው፣ እና ሁላችሁም እየገባችሁ ሰብስክራይብ ላይክ ሼር አርጉላት። እንደኛው ስደተኛ እህታችን ነች። እንግዲህ ስደት ላይ ብዙ ስቃይ አሳልፋ ደግሞ ተመልሳ ደሞ ኢትዮጵያ ሄዳ ንብረቷንም ተክታ እንግዲህ እያስረገዛት ሰውዬም ክዷት እንግዲህ አሁን ብቻውን መንታ ልጆች እያሳደገች ነው ያለችው። ዩቲዩባን እንግዲህ አዘግቶባታል። የሰው ልጅ ክፋት እንግዲህ የክፋት ጥግ ማለት ነው። ይቺ መስኪን ሰው ምን አደረገች? የእውነት እንደ ሌላዎቹ ሰዎች እንኳን ሰውን አትሳደብም። እና ወዳችኋለሁ። በያላችሁበት ሰላምኑ ልኝ ጓደኞቼ። ቻው ቻው